ዶክተር ደረጀ ለጊዜው ታብዝቼ ነው ማመሰግናለሁ። አመሰግናለሁ። አሁን ላይ እንግዲህ በሁሉም የሀገራችን የጤና ተቋማት ያለው የአገልግሎት አሰጣጥ ምን ደረጃ ላይ ይገኛል? ምን አይነት አዳዲስ መረጃዎች ይሳሉ? አመሰግናለሁ። እንግዲህ በመላው የሀገራችን ጤና ተቋማት ውስጥ መደበኛ የጤና አገልግሎት ቀጥሏል። በተለይ ባለፉት ውስን ቀናት ያጋጠሙን አንዳንድ ተቋማት ላይ ያለው የአገልግሎት ሰጣት ማስተወጋገል ሙሉ በሙሉ ማለት የሚቻልበት መንገድ ተስተካክሏል። ስራም ትቶ አንዳንድ ቦታ ላይ ባለፈው የወጡ ባለሙያዎችም አሉ ብለን ነበር። እነሱም በአብዛኛው ወደ ስራ ገበታቸው እንደተመለሱና ሁሉም ተቋማት ላይ መደበኛ ጤና አገልግሎቶችን እንደቀጠሉ ከክልሎችም ከዩኒቨርሲቲ እኛም ዛሬ በአካል ሁሉም የፌዴራል ሳሎች ላይ ዞረን አይተናል። አገልግሎቶቹ ሙሉ በሙሉ ቀጥሏል። በተለይ ደግሞ ከዚህ ፊት ትንሽ መስተጓጎል የነበረበት የድንገተኛ ክፍል፣ የተኝቶ ማከም እንዲሁም ደግሞ የጽኑ ሕክምና ክፍል፣ የጨቅላ ህጻናት ክፍል ሙሉ በሙሉ ወደ አገልግሎት ተመልሷል። አንዳንድ የኦፕሬሽን አገልግሎቶችም በዛሬው ቀን በሁሉም ቦታ ላይ በርካታ የኤሌክቲቭ ኦፕሬሽን የሚባል ሙሉ በሙሉ እንደቀጠለ አይተናል። ጤና ሙያተኞቻችንም በአብዛኛው በስራ ቦታቸው ላይ ሆኖ ዛሬ አይተናል። ሰፊ ስራ የሰሩትንም ሐኪሞቻችንም አመስግነናል። ዛሬ ሰፋፊ ስራዎች እየተሰሩ ነው ያሉት፣ ምንም የተስተዋለ የለም። በዚሁ አጋጣሚ ማህበረሰባችንም በብዛት ወደ ጤና ተቋም መጥቷል። ከወትሮ በተለየ መንገድ ብዙ ታካሚዎች አይተናል ዛሬ በአካልም። ስለዚህ በቀጣይነትም ሁሉም በተለመደው ወደ ጤና ተቋም መጥቶ አገልግሎቱን ማስቀጠል መውሰድ እንዳለበትም ጭምር መናገር ፈልጋለሁ። ከፈጣሪ በታች እንግዲህ ህክምና በሰው ጆች ላይ ያለ እንደመሆኑ መጠን ህጻናት ይኖራሉ፣ ወላድ እናቶች ይኖራሉ፣ ድንገተኛ ህክምና የሚያስፈልጋቸው አሉ። ክትትሉን እያደረጉ ይህን ግንዛቤ ከፍ የማድረጉ ነገርና ነገር እየው ወደ ነበረበት ሙሉ በሙሉ እንዲመለስ በማድረግ በኩል ከስራ ኃላፊዎች ከየሆስፒታሉ ሙያተኞች ጋር ያላችሁ የቅርብ ግንኙነት መገለጫዎቹ ምንድናቸው? ምንድን ናቸው? ትክክል። እንግዲህ ሰሞኑን ይህንን የተፈጠረውን ጉዳይ ብቻ ማዕከል አድርገን ሳይሆን ከዚህ በፊትም መንግስት ባስቀመጥልን አቅጣጫ መሰረት ሰፋፊ ውይይቶችን በሁሉም ደረጃ ላይ እያደረግን እንገኛለን። እንግዲህ ከጤና ሙያተኞቻችን ጋር በየደረጃው በፌዴራልም፣ በክልልም በወረዳ ደረጃም ሰፋፊ ውይይቶችን እያደረግን እንገኛለን። በተለይ የጤና ሙያተኞቻችን ተመርቆ ሲወጡም ቃል ገብቶ የሚወጡትን ማዕከል አድርጎ ስራቸውን እንዲሰሩ በየትኛውም ሁኔታ ውስጥ ጥያቄም ካለ ጥያቄያቸውን በአግባቡ እየጠየቁ ያለምንም ችግርና መስተጓጎል ስራቸውን እንዲሰሩ በየደረጃ ያለው አመራር ቀረብ አድርጎ እንዲመራ አቅጣጫ እንዲያስቀምጥ፣ እንዲያወያይ ማድረግ ላይ ሰፋፊ ውይቶች እየተደረጉ ነው የሚገኙት። ጤና ባለሙያዎቻችን እንግዲህ በሁሉም ደረጃ ስለሚገኙ በፌዴራል ደረጃ ብቻ ሳይሆን በክልልም በወረዳም፣ ችግሮቻቸውንም መስማት ችግሮችን ለመፍታት ጥረት ማድረግም ላይ ሰፋፊ ውይይቶችም እየተደረጉ ነው የሚገኙት። የተለያዩ ስልጠናዎችንም በመስጠት በተለይ ሙያን ማዕከል ያደረጉ ስነ ምግባር ማዕከል ያደረጉ ሴክተርና ሕዝብን ማስቀደም ጋር ተያይዞ ሰፋፊ ግንዛቤ ማስጨበጫ መድረኮችን በቀጣይነት የምናደርግ ይሆናል። እንዲህ አይነት ክስተቶችም ተመልሰው በሴክተራችን እንዳይመጡ የትኛውንም ችግር ተቋቁመን እንድንሰራ ባለፉት ዓመታት እንግዲህ ከግጭት ጋር ተያይዞ ከኮቪድ-19 ጋር ተያይዞ ጤና ቻችን ትላልቅ እድሎችን ሰርተዋል። አርበኛ የሆኑ ብዙ ጤና ባለሙያዎች አሉ። በዛው ደረጃ ደግሞ ስህተት የሚፈጥሩም አሉ። ይሄ እንዳይደገም በቀጣይነት አሁን መልካም ነገር አለ። ሁሉም ቦታ ላይ ጥሩ ነገር ነው የሚታየው። አብዛኛው ወደ ቀልቦም ተመልሶ አጥፍተናል፣ ትክክል አይደለም ብሎ ወደ ስራው ገብቷል። ያሉትን ጥያቄዎችም ደግሞ እኛም ለመፍታት በቁርጠኝነት የምንሰራ እንደሆነ መናገ